ጌዲኦ ዞኖች እስቴት ተጨምሮባቸው የአካባቢውን አርሶ አደሮችና አገሪቱ ተጠቃሚ የሚያደርጉ እንደ ቡናና ሌሎችም ውጤታማ የግብርና ምርቶች መገኛዎች ናቸው። ይህንን አቅም ለመጠቀም የሚያስችል የኢንዱስትሪ ፓርክ በሐዋሳ የተገነባ ሲሆን የግብርና ምርት ማቀነባበሪያ ፓርክ የመሰረት ድንጋይ ደግሞ በይርጋለም ተጥሯል። ጠቅላይ ሚኒስትር ኃይለ ማርያም ደሳሌ ከሁለቱ ዞኖች ባለሀብቶችና አርሶ አደሮች ጋር ሲወያዩም ጥያቄዎች ተነስተውላቸው ምላሽ ሰጥተውባቸዋል። ወረዳችን አካባቢ ከፍተኛ የኤሌክትሪክ ፓወር መቆራረጥ ይኖራል። ይሄ ስመስለኝ የኃይል ማነስም ጭምር ያለ ይመስለኛል። ይሄ ይርጋለም ላይ ሰንተር አድርገን የምንሰራው የሳብስቴሽን ለኢንዱስትሪ ፓርኩ ብቻ አይደለም፣ ለሐዋሳ ኢንዱስትሪ ፓርክም የሚሄደው ከዚህ ነው። ከዛ አልፎ ደግሞ ለወረዳ ከተሞችም በአጠቃላይ የሚሄደው ከዚህ ነው። ስለዚህ የዚህኛው ሳብስቴሽን ማለቅ ማለት አካባቢውን በሙሉ የኤሌክትሪክ ኃይል እጥረቱን በማቃለል ትልቅ ሚና ይጫወታል። የኢንዱስትሪ ፓርክ ውጤታማ የሚሆነው ባለሀብቱ ወደ ኢንዱስትሪ ልማት ከገባ ወደ ማምረት ከገባ፣ ቅድመ ሁኔታዎቹ ካልተመቻቹ ማለቅ ሆኖ፣ መንግስት ማድረግ የሚችለው ኢንፍራስትራክቸሩን መሰረተ ልማቱን ከመዘርጋት አልፎ ነጋዴ መሆን አይችልም፣ ኢንቨስተር መሆን አይችልም። ድጋፍ ማድረግ ነው የሚችለው። ስለዚህ ሰማንያ በመቶ ከራሱ ባንክ ገንዘብ የሚሰጥ የአፍሪካም ሆነ የሌላ መንግስት የለም። ይሄን ላረጋግጥላችሁ እፈልጋለሁ። ይሄም ሆኖ ሐዋሳ ኢንዱስትሪ ፓርክ ውስጥ ግቡ ሰማንያ በመቶ ወስዳችሁ ሲባል የተመዘገበ ሰው ትንሽ ነው። ስለዚህ ያስጨንቀኛል። ለፍተን ግን ሕዝባችን በሚገባ ተነሳስቶ ተበረታቶ ካልገባ በስተቀር ምንድን ነው የሚፈጠረው የሚል ጥያቄ አለ። ገና ከግብርና ካተኮረ የኢኮኖሚ እንቅስቃሴ ወደ ኢንዱስትሪ የተሸጋገርን ባለንበት ጊዜ የሚያጋጥም ችግር ነው። የእኛ ብቻ ችግር አይደለም፣ ግን ይሄንን ማነቆ ቶሎ ብለን አልፈን መሄድ አለብን። ጠቅላይ ሚኒስትሩ በአካባቢው ከመንገድ ግንባታ ከንጹ መጠጡ አቅርቦትና ሆስፒታሎች ጋር በተያያዘ ለሚስተዋሉ ችግሮች መንግስት በየደረጃው ምላሽ ይሰጣል ብሏል። ህብረተሰቡ የተገነቡ መሰረተ ልማቶችን በመጠበቅና በተነሳሽነት በጋራ በመስራት የበኩሉን ድርሻ እንዲወጣ በመጠቆም በአካባቢውና በሀገሪቱ ዘላቂ ለውጥ ለማምጣት ግን የአርሶ አደሩን የአመራረት ዘዴ ማሻሻል ይጠይቃል ብሏል። አርሶ አደራችንም ቢሆን ገበያን ተኮር የሆነ ነገር መልመድ አለበት። ማምረት አንድ ነገር ነው፣ ግን ሁለተኛውን ስቴፕም ጨክናችሁ ሂዱ። አርሶ አደር ወደ ኢንዱስትሪ አይገባም የሚል ህግ የለም። ባለሙያ ቀጥራችሁ ልታሰሩ ትችላላችሁ። እናንተ ማታውቁትን ባለሙያው ይሰራል። እናንተ ሀብታችሁን ይዛችሁ ትቀርባላችሁ፣ ግብአታችሁን ይዛችሁ ትቀርባላችሁ። በህብረት ስራ ማህበራት አማካይነትም ሊሆን ይችላል፣ ወይም ራሳችሁም ተደራጅታችሁ ሊሆን ይችላል። ሀብታም አርሶ አደሮቻችንም ወደዚህ ልማት መግባት አለባቸው። በተገነቡና በግንባታ ላይ የሚገኙ ፓርኮች ላይ የአገልግሎት አሰጣጥ ችግር እንዳይፈጠር የአንድ መስኮት አገልግሎትን ለማድረስ አስፈላጊው ቅድመ ዝግጅት መደረጉም በውይይቱ ወቅት ተገልጿል። ለኢቢሲ ዘገባ አበበባዩ ነኝ ይርጋለም